ሰላም ጤና ይስጥልኝ፣ እንደምናላችሁ፣ ውድ ቅን የሚዲያ ተከታታዮች። እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ ያስገረመኝን የሚጣፍጥ የነጭ ሽንኩርት ቀይ ወጥ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተይ ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። በዋነኝነት የሚያስፈልገን ግብአት ነጭ ሽንኩርት ነው። ነጭ ሽንኩርቱን ልጬ አጥቤ እንደዚህ አዘጋጀቸዋለሁ። ከዛ በመቀጠል ቀይ ሽንኩርት ነው። ደቆ የተከተፈ ቀይ ሽንኩርት አለኝ። ሁሉንም ግብአቶች አሳያችኋለሁ። እዚህ ጋ በርበሬ ወይም የበርበሬ ድልህ እንጠቀማለን። በርበሬ፣ የበርበሬ ድልህ ቢሆን በጣም ቆንጆ ነው። ደቆ የተከተፈ ቲማቲም አለኝ እዚህ ጋ እንደምትመለከቱት። ማጣፈጫ ቅመማ ቅመሞቹን ላሳያችሁ፣ እርጥብ ቅመምና መከለሻ እጠቀማለሁ፣ ለማጣፈጫ ማለት ነው። እንደተለመደው ድስታችን ንጥድና ቀይ ሽንኩርቱን በውሃ ብቻ በደንብ አድርገን ቀላ አድርገን እናበስለዋለን። እኔ እንግዲህ ሁልጊዜ ጊዜ የሀበሻ ምግብ ስሰራ ሁልጊዜ ሽንኩርቱን በውሃ ብቻ አብስዬ ነው። እናንተ እንደምታውቁት መስራት ትችላላችሁ። የራሴን አሰራር እንደ ሁልጊዜ አካፈልኳችሁ። ከዚያ በመቀጠል ሽንኩርቱን በውሃ እንዲበስል ከድኜ ካስቀመጥኩት በኋላ ሌላ ድስት ንጥድና ነጭ ሽንኩርቱን እንቀቅለዋለን። ውሃ አድርጋለሁ በትንሹ። በኋላ እስከነ ውሃው ስለሆነ እስከነ መረቁ እስከ ቀቀልኩበት ስለሆነ ውሃውን የሚጨምረው አነሳ አድርጌ ነው። ውሃውን የምቀቅለው ማለት ነው። ውሃውን ሳናበዛ እንደዚህ ከትነን ነጭ ሽንኩርቱን እንቀቅለዋለን። በጣም ቆንጆ አሰራር ነው የማሳያችሁ። ሽታ አለው ምናምን የሚባል ነገር የለም። በጣም ቆንጆ ነው። ከዛ በኋላ ቀይ ሽንኩርቱን ደግሞ ላሳያችሁ። በውሃ እንደዚህ ጊዜ ወስጄ አብስያዋለሁ። እኔ ቪዲዮን ስለምቆራርጠው፣ እናንተ ጊዜ ወስዳችሁ ሽንኩርቱን በውሃ ማብሰል ነው እንደዚህ ካበሰልሁት በኋላ ዘይት እንጨምራለን። ሽንኩርቱን ካበሰልነው በኋላ ዘይት እንጨምራለን። የተወሰነ ዘይቱን ጨምረን እናቁላለዋለን። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስ በቅንነት አገዙኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉኝ። ከዚ በኋላ በርበሬ ወይም የበርበሬ ድልህ እንጨምራለን። ዘይቱን በደንብ አድርገን ካቁላላ ነው በኋላ ማለት ነው በርበሬውን ጨምሬ በደንብ አድርጌ አቁላለዋለሁ የሞቀ ውሃ ከጎነነ ጥድና በሞቀ ውሃ በትንሽ በትንሹ እየጨመርን ሽንኩርቱ ጥፍት እስከሚል ድረስ የቁሌቱ ሽታ ቆንጆ እስከሚሆን ድረስ በደንብ አድርጌ በርበሬውን አቁላለዋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በጣም ቆንጆ ለየት ያለ አሰራር ነው። ለዛሬ እንግዲህ እያሳየኋቸው ያለሁት እንደምናስበው ይሸታል የሚባል ነገር የለውም። እንግዲህ እኔ ቀመሼ ስላየሁት ነው የምነግራችሁ የሞቀ ውሃ እየጨመረ ሽንኩርቱን በርበሬውን በደንብ አድርገን እናቁላለዋለን። ከዚያ በመቀጠል ቆንጆ የቁሌ ሽታ ሲያመጣ እርጥብ ቅመም እንጨምራለን። እርጥብ ቅመም ማለት ነጭ ሽንኩርትና ዝንጅብል ትንሽ በሶ ብላ ብታደርጉበት አንድ ላይ ተፈጭቶ የሚዘጋጅ እርጥብ ቅመም ነው። አሰራሩን ከፈለጋችሁ ፕሮፋይሌን ተጭናችሁ ወደታችሁ ወደታች ወረድ በማለት ማየት ማዘጋጀትና መጠቀም ትችላላችሁ። የምጠቀማቸውን ቅመማ ቅመሞች ሁሉንም ከዚህ በፊት ሰርቻቸዋለሁና ማለት ነው። እንደምትመለከቱት እንግዲህ በደንብ አድርጌ እያቁላላሁት ነው። ቅመሙን ጨምሬ ካቁላላሁት በኋላ የተፈጨውን ቲማቲም እንጨምራለን። ወፈር ያለ እንዲሆንልን ማለት ነው። ቲማቲሙን እንደዚህ ጨምረዋለሁ። ቲማቲሙን ጨምሬ ደግሞ በደንብ እንዲበስል ቆንጆ ቁሌት እንሰራለን ማለት ነው። ሞክራችሁ የምታቁት ደግሞ እዚህ ኮሜንት ላይ ጻፉልኝ። ነጭ ሽንኩርትን እንደዚህ ሰርታችሁ ሞክራችሁ የምታቁ ኮሜንት ላይ ጻፉልኝ። አዲስ ከሆነ ደግሞ ሰርታችሁ በትንሽም ቢሆን ሰርታችሁ እውነት ሞክሩት። በጣም ተወዱታላችሁ። በተለይ ሆዳችሁ ለሚጮህ ምናምን ሁነኛ መፍትሄ ነው ብዬ ነው የማስበው። ቆንጆ ነው። ግን ሽታውን ነበር እኔ የመሰለኝ፣ ሽታ ይኖረው ነበር የመሰለኝ። ሽታ ግን የለውም ማለት ነው። ከመግባችሁት ሁላችንም ይመጣለን ሽታ ውስጥ የሚል ነው። ሽታ የለውም። በደንብ አድርጌ እንግዲህ ቁሌቱን ቆንጆ አድርጌ እየሰራሁት ነው። ውሃ ትንሽ ጨምር ጨምር እያደረግን ቁሌቱን ቆንጆ አድርገን እንሰራዋለን። በጣም ቀጭን መሆን የለበትም። ያው የሚያወፍርልን ነገር ስለሌለ ወፈር ያለ ቁሌት ነው የምንሰራው። እነዚህ እያደረግኩ ትንሽ ትንሽ ውሃ እየጨመርኩ ቆንጆ አድርጌ ቁሌቱን ሰርቼ ጨርሻለሁ። ከዚያ በኋላ አላሳያችሁ ነጭ ሽንኩርቱ መብሰል አለበት። ያው በትንሹ ነው ውሃ የምናደርገው ከነ መረቁ ስለምንጨምር። ይኸው እንደዚህ በስሎልኛል። ብዙ ጊዜ አይወስድም፣ ቶሎ ይበስላል። በሹካ እንደዚህ ግን አየት አድርጋችሁ መብሰሉን ማረጋገጥ ትችላላችሁ። እንደዚህ እንግዲህ ነጭ ሽንኩርቱ በስሏል፣ ቁሌታችን ደግሞ እንደዚህ ቆንጆ ሆኖ ተሰርቷል። ከዚያ በመቀጠል የቀቀልነው ነጭ ሽንኩርት መጨመር ነው። ነጭ ሽንኩርቱን እዚህ ከነ ውሃው ጨምረዋለሁ። ከዚያ እሳቱን ቅንስ ስናደርግና አልፎ አልፎ እያማሰልን በደንብ እንዲንተከተክ እንዲዋሃድ እናደርጋለን። ላይክ አድርጉ። እስካሁን ቪዲዮን እየተመለከታችሁት ከሆነ እንግዲህ ላይክ በማድረግ ቪዲዮ ለሌሎች እንዲደርስ አግዙኝ። ብዙ ቪዮ አለኝ ግን ላይክ የለኝም እና ሳየው ቪዲዮ ላይ ላይክ እያደርጋችሁ ከእናንተ ምንም ነገር የሚያስወጣ ነገር የለም እኔን ግን ታግዙኛላችሁ ማለት ነው ለሌሎች እንዲደርስ እንደምትመለከቱት እንግዲህ እሳቱን በጣም ቀንሼው ስለሆነ እንደዚህ ቆንጆ የሆነ እየተንተከተከ ነው ትንሽ ከት ነው ና ከዚያ ቅመማ ቅመሞቹን እንጨምራለን ከዚያ መከለሻ ነው የምጨምረው መከለሻ ከሌላችሁ ኮረሪማ መጠቀም ትችላላችሁ ቤት ያፈራውን ቅመም መጠቀም ትችላላችሁ መከለሻ ግን ዋናው ማጣፈጫ ነው። መከለሻውን ጨምሬ ትንሽ እንዲንተከተክ አደርጋለሁ። ከዚያ በመቀጠል ጨውን እጨምራለን። እንደ ፍላጎታችን ጨውን ጨምሬ መከለሻውን ጨምሬ በደንብ አዋህደውና የቀረውን ያነሰውን የጎደለውን ካስተካከለን በኋላ ከዚህ በኋላ ለምግብነት ማቅረብ ነው። ተመልከቱት፣ ሲያዩት ያምራል። እንዲሁም ጣዕሙን ደግሞ ሰርታችሁ ሙክሩት። ከዚህ በኋላ መጨለፍና ማቅረብ ነው። ለዛሬ እንግዲህ ይህንን የመሰለ ቆንጆና የሚጣፍጥ የነጭ ሽንኩርት ቀይ ወጥ አሰራርን እያሳያኋቸው ነው እያካፈልኳቸው ነው። ላይክ በማድረግ ለሌሎች ቪዲዮዎች እንዲደርስ ቪዲዮ እንዲደርስ አግዙኝ። እንግዲህ እንደምትመለከቱት ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን ይመስላል። ስለተከታተላችሁኝ ስለምሰጡኝ ሀሳብ አስተያየት፣ ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው።